በዚያች በዕለተ አርብ እመቤታችን ቅድስት ድንግል ማርያም ውድ ልጇ ፊት ለፊቷ ሲሰቃይ ስትመለከት ምን ተሰምቷት ይሆን? እስኪያስቡት ልጇ በግብ ሲንገላታ አጥንቱ እስኪታይ ድረስ ሲገረፍ እጆቹና እግሮቹ በሚስማር ተቸንክረው በመስቀል ላይ ሲሰቀል በዓይኗ ስትመለከት ምንኛ ሟት ይሆን? በዛሬ ቪዲዮ በዕለተ አርብ በክርስቶስ የስቅለት ቀን እናታችን ቅድስት ድንግል ማርያም ከመስቀሉ ስር ያሳለፈችውን የጭንቀት ሰዓታት የሚያስቀኛችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ያላችሁት ሰሚነሽ ሚዲያ የዩቲዩብ ቻናል ላይ ነው። ለዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህን ትልቅ ቤተሰብ መቀላቀል ትችላላችሁ። ነባር ቤተሰቦቻችን፣ የእመቤታችን ወዳጆች ሁላችሁም ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። አሁን በቀጥታ ወደ ቪዲዮ እናልፋለን። እስቲ ለአንድ አፍታ በዚያች በዕለተ አርብ የተሰቃየው የክርስቶስ እናቱ ድንግል ማርያም በእናትነቷ ምን ሊሰማት እንደሚችል እናስብ። እመቤታችን ብዙ ነገር ያሳለፈችበት ልጇ እንደዚያ ሲሰቃይ ምን ተሰምቷት ይሆን? ድንግል ማርያም በዚያች ዕለት በእምባ በተሸፈኑ አይኖቿ ስታይ ያለቻቸው ነገሮች እስኪ መለስ ብለን አንድ በአንድ እናስታውሳቸው። በቤተልሔም በግርግም በወለደችው ጊዜ በጨርቅ ጠቅልላ ያስተኛችው ልጇን በዚያች ዕለት በአደባባይ ልብሱ ሲገፉትና እርቃኑን ሲያቆሙት ተመልክታለች። በደረቷ አስጠግታ በጀርባ ያሳደገችውን አንድ ልጇን አጥንቱ እስኪቆጠር ሥጋው እስከሚነጭ ደሙ እንደ ውሃ እስከሚፈስ ድረስ ሲገርፉት ቆማይታለች። በንጉሥ ሄሮድስ ሰይፍ እንዳይሞትባት ወደ ግብጽ በረሃ እንደ ወፍር እየተንከራተተችለት፣ ልጇን ሰይፍና ጎመድ ይዘው ሲከቡት፣ ከሄሮድስ ወደ ጲላጦስ እያዳፉ ሲወስዱት፣ ወታደሮችም ከበው ሲደበድቡት ተመልክታለች። በድንግልና ወልዳ ጡቷን አጥብታ ያሳደገችው አንዱን ልጇን ሐሞትና ከርቤን ሲያጠጡ ታይታለች። እንደ ልጅነቱ አቅፋ ይዛው ልትሸሽ በማትችልበት በዕለተ አርብ ብዙ መከራን ያየችበትን ልጇን በወደቀበት ሲረግጡት ሲተፉበትና ሲደበድቡት ያቺ የግብጽ በረሃ ስደተኛ ምን ተሰምቷት ይሆን? እጆቹን በእጆቿ ይዛ የመጀመሪያዎቹን የሕፃንነት እርምጃዎችን በእግሮቹ እንዲራም የመራችው ልጇን እጆቹንና እግሮቹን በሚስማር ሲሸነክሩት ቆማ በዓይኖቿ ተመልክታለች። እንደ ህፃናት ሲያለቅስ እምባውን የጠረገችለት ልጇን የእሾህ አክሊል በደፉበት ጊዜ ፊቱ በደም ተጠምቋ አየች። ለሶስት ቀናት ብቻ ጠፋብኝ ብላ ለምን አስጨነቀኝ ያለችው ድንግል በፊቷ በአሰቃቂ ሁኔታ ሲገሉት ምን ያህል እጥፍ ተጭንቃ ይሆን? የኢየሩሳሌም ሴቶች እንኳን ባይወልዱትም በሰብአዊነት ብቻ ራርተው ለቅሶና ሙሾ ካወጡለት ብቻዋን ያለባት የወለደችው እናቱ ምን ያህል አልቅሳ ይሆን? እስራኤላውያን የስጋ ዝምድና እንደሚገልጹበት አገላለጽ የአጥንቷ ፍላጭ የስጋ ቁራጭ የሆነ ልጇ መስቀል ተሸክሞ ሲወድቅ ሲነሳ ስታይ ምን ይሰማታል? እንደኛው ሰው ናት የሚሉ ሁሉ እስቲ ሰው እንደመሆኗ የድንግል ማርያም የዕለተ አርብ ውሎ እንዴት ሊሆን እንደሚችል ይንገሩን። ኦርቶዶክሳውያን አባቶች እመቤታችን በዚያች ዕለት ያዘነችውንና የህይወት ዘመኗን ሐዘናት ገና ለመግለጽ ሲነሱ እምባ ይቀድማቸዋል። ለዚህ ነው የሰቆቃው ድንግል ደራሲ የእምባ ቀለምን እያንጠባጠብሁ የድንግልን ሰቆቃዋን እጽፋለሁ። በማንኛውም ጊዜ እንደ እርሷ ያለ ሀዘንና ስደት የደረሰበት ሰው ካለ የልብ ዓይን ያለው ሰው አይቶ ያልቅስ ያለው በእርግጥ የልብ ዓይን ኑሮት ካልተገኘ በቀር የእመቤታችን የዕለተ አርባ ሀዘኗን ሊያስብ የሚቻለው የለም። የክርስቶስን የመስቀል ላይ መከራ መጠኑን የሚያስብ ሰው የጌታ የስቃዩ መጠን የእርሷ የሀዘኗ መጠን እንደሆነ ማሰብ አለበት። ማርያም የልብን ሐዘን ታቀላለች የምንላት ድንግል ሐዘን መታወቂያ የሆነበት ምክንያት እንደ ልጇም የተሰቃየ እንደ እርሷም ያዘነ ሰው ስለሌለ ነው። የዓለም መድኃኒት ኢየሱስ ክርስቶስ በሰውነቱ ላይ የቆሰለው እያንዳንዱ ቁስል ሁሉ የድንግል ማርያም የልቧ ላይ ቁስል እንደሆነ ለመረዳት የልብ አይን ያስፈልጋል። ሊቁ ዮሐንስ ዘማስቆ እንዲህ ይላል። ከተፈጥሮ ሕግ በላይ የሆኑ ስጦታዎችን ለመቀበል የተገባች የሆነችው ይቺ ቅድስት በወለደች ጊዜ ያመለጠችውን የምጥ ስቃይ በዕለተ አርብ ተሰቃየች። ስትወልደው ጀምሮ አምላክነቱን የምታውቀው ልጇ እንደ ወንጀለኛ ሲሰቃይና ሲሞት ባየች ጊዜ ልቧ በእናትነት ርኅራኄ፣ የተሰነጠቀ በሰይፍ እንደሚከፈልም ሕሊናዋ ለሁለት ተከፈለ። በነፍስሽ ሰይፍ ያልፋል የሚለው ትንቢት ትርጉሙም ይኸው ነው። የመስቀሉ የዓይን ምስክር የነበረው ወንጌላዊ ዮሐንስ በዕለተ አርብ የነበረውን ሁኔታ ሲዘረዝር በኢየሱስ መስቀል አጠገብ እናቱ ነበረች አለ። በቤተልሔም ግርግም ውስጥ የወለደችውን አንድ ልጇን እስከ ቀራኑ የተከተለችው ድንግል ማርያም ከመስቀሉ አጠገብ ነበረች። ወይንም ለሌላቸው ወይም በተሰጠበት በዘገሊላ ሰርግ ቤት በዚያ ነበረች የተባለ ድንግል ልጇ ደሙን ለዓለም ሁሉ ሲሰጥ በዚህ ቆማ ነበር። እርሱም እንደ ሰርግ ቤቱ አጠራሩ አንቺ ሴት ብሎ በመጥራት አልደረሰም ያለውን ጊዜውን መድረሱን አመለከተ። ድንግል ማርያም እንደ መጀመሪያዊቱ ሔዋን በዕፀ በለስ ዛፍ ላይ የተሰቀለውን ፍሬ ሳይሆን በዕፀ መስቀል የተሰቀለውን የማሕፀኗን ፍሬ ተመለከተች፣ ቆማ ነበር። የቀደመችው ሔዋን ዛፉ ለመብላት ያማረ እንደሆነ፣ ለአይን እንደሚያስጎመጅ፣ ለጥበብም መልካም እንደሆነ አየች፣ ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ። አይኖቻቸው ተከፈቱ። እርቃናቸውን መሆናቸውንም አወቁ። የበለስን ቅጠሎች ሰፍተው ለራሳቸው ግልድም አደረጉ። ሁለተኛዋ ሔዋን ድንግል ማርያም ግን በቀራኔው ቆማ መስቀሉ ያማረ እንደሆነ የማህፀኗ ፍሬ ለአይኔም እንደሚያስጎመጅ መልካም እንደሆነ አየች። ለእርሱ ሆዷን ማደሪያ አድርጋ ሰጥታ ለእኛ ለሁላችንም አበላችን። የሁላችንም አይኖች ተከፈቱ። ያን ጊዜም እርቃናችን እንዳልሆንን አወቅን። የተጠመቅን ሁላችን ልጇን ለብሰናልና፣ ቅጠል ሰፍቶ ማገልደም አላስፈለገንም። ስለዚህ ጸጋን ተቀበለን ሕይወትንም አገኘን፣ በኢየሱስ ክርስቶስ በመስቀሉ ኃይል። አቤቱ አንተን ከመንፈስ ቅዱስ ጸጋ ተቀብለን እናመሰግናለን እያልን በዘወትር ቅዳሴያችን ለማዜም በቃን። የቀደመችዋን ሔዋን የገዛ ባሏ አዳም በፈጣሪ ፊት ከእኔ ጋር እንድትሆን የሰጠ ሴት እርሷ ከዛፉ ሰጠችኝና በላው ብሎ ከሷት ነበር። እኛ ግን ሁለተኛ ሔዋን ድንግል ማርያምን በመክሰስ ፋንታ እርሷን ስለሰጠን ፈጣሪ እናመሰግናለን። ከእኛ ጋር እንድትሆን እነሆ ብለህ የሰጠኸን ሴት የማኅፀኗን ፍሬ አንተን ሰጠችንና በላን እያልን በፊቱን እናገራለን። ዳግማዊት ሔዋን ድንግል ማርያምን በቅዱስ ኤፍሬም ውዳሴም ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን ከጸዮት ምንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ቅዱስ ስጋው ክቡር ደሙ ነው እያልን እናወድሳለን። ከእርሱ ያገኘነው ፍሬ በበላችሁ ጊዜ ትሞታላችሁ የሚል ማስጠንቀቂያ ያለበት ሳይሆን ካልበላችሁ በራሳችሁ ሕይወት የላችሁም ተብሎ የተሰጠን ነው። ዮሐንስ እናቱ በመስቀሉ አጠገብ ነበረች አለ። መንገድ ኃላፊ ለሆኑ ሰዎች በጌታችን መስቀል ዙሪያ ተጎልተው የሚታዩ ጠላቶቿ አይሁድና ሰይፍ የታጠቁ ወታደሮች ብቻ ናቸው። በጌታ ልብስ ላይ ዕጣ የሚጣጣሉት የመስቀል መስቀል ስር ቁማርተኞች ጉዳይ ለመንገድ ኃላፊዎች እጅግ ግዙፍ ሆኖ የሚታያቸው ርዕስ ነው። እኛ ክርስቲያኖች ግን ብዕራችንን የምናነሳላቸውና የምንዘክራቸው ከመስቀሉ ስር ተጎልተው የሚታዩን እናቱና ቅዱሳኑ ናቸው። መስቀሉ ጋር ደርሰው ድንግል ማርያምን ዮሐንስንና ቅዱሳን ሴቶችን ያላዩ ሰዎች ግን ምንኛ ያልታደሉ ናቸው! ጌታችን በተሰቀለባት በዚያች ዕለት ከእመቤታችን ጋር መግደላዊት ማርያም የያዕቆብና የዮሳ እናት ማርያም፣ ሰሎሜም ከእነርሱ ጋር ወደ ኢየሩሳሌም የወጡ ሌሎች ብዙ ሴቶች ነበሩ። አብረን እንሞታለን ብለው የነበሩት የሦስት ዓመታት ተማሪዎቹ ወንዶቹ ደቀ መዛሙርቱ ፈርተው በሸሹበት ጊዜ እነዚህ ቅዱሳን ሴቶች እስከ መጨረሻው ሰዓት እናቱን ከበው በመስቀሉ ስር በታማኝነት መገኘታቸው የሚያስደንቅ ነው። ጌታችን ከሐዋርያት በልጠው በመከራው ላልተለዩ ለእነዚህ ቅዱሳት አንስት ትንሣኤውን ከሐዋርያት ቀድሞ እንዲያዩ በማድረግ ዋጋቸውን ከፍሏቸዋል። በዘመነ ወሬት ሴት ልጅ በፍርድ ሂደት እንኳን ለምስክርነት አትበቃም ነበር። ከሐዋርያትም የሴቶቹን የትንሣኤ ዜና ለማመን የተቸገሩት ለዚህ ነበር። ጌታችን ግን የመከራ ወዳጆቹን የትንሣኤን ምስክሮች በማድረግ ክብራቸውን ከፍ ከፍ አደረገው። እመቤታችን ከመስቀሉ ስር መሆኗ ከእርሷ ባሻገር የልጇን ሥቃይ ማየት ሕልም ነበራ። እንኳን ሩሩ አምላክ ይቅርና ማናችንም ብንሆን የወላጆቻችንን ሐዘን ማየት ይከብደናል። እምባቸውም ያስጨንቀናል። ጌታችን የሚወደው አልዓዛር በሞተ ጊዜ እህቶቹ ማርያምና ማርታ ሲያለቅሱ የነበረውን ጊዜ አስታውስ። እርሷ ስታለቅስ ከእርሷም ጋር የመጡትን አይሁድ አይቶ በመንፈሱ አዘነ፣ በራሱም ታወቀ፣ እምባውንም አፈሰሰ። ስለ ወንድማቸው የሚያለቅሱ ትማማቾችን ባየ ጊዜ አዘነ። ጌታ እናቱ ስለ እርሱ ስታለቅስ ሲያት እጅግ መንፈሱ እንደሚታወቅ ግልጽ ነው። አሁነ ሺኖዳ ደግሞ ይህችን ቅጽበት ጌታችን በልደቱ ያደረገውን የደገመባት ቅጽበት ናት ይላሉ። በዚህ ዓለም በተወለደባት በመጀመሪያው ዕለት አስቀድሞ የተመለከተው የእናቱን ፊት ነበር። ነፍሱን በአባቱ እጃደራ ከመስጠቱ በፊት ለመጨረሻ ጊዜም የተመለከተው ፊት የእናቱን ነበር። በመስቀሉ ስር የዮሐንስ ወላጅ እናቱ ማርያም በአፍልያ እዛው ቆማ ነበር። ጌታችን ግን የሥጋ እናት ላለው ዮሐንስ ሌላ መንፈሳዊ እናት ሰጠው። የሥጋ እናቱ ማርያም በአውፍልያ የምትለምነውን ሳታውቅ በግራና በቀኝ አስቀምጥልኝ ብላ ለልጆቿ ሞትን የምትለምን እናት ነበረችና ለዮሐንስ ሌላ እናት ያስፈልገዋል፣ ለነፍሳችን ሕይወትም የምትለምን በጸሎት ዓለም የሚያምኑ ምሕረትን የምታሰጥ እናት ያስፈልገዋልና እመቤታችንን እነሆ እናትህ ብሎ ሰጠው። ስለዚህ ያ ደቀ መዝሙር ከዚያች ሰዓት ጀምሮ ወደ ቤት ወሰዳት። ወደ ቤቱ ሲባል ትቶት ጌታውን ወደ ተከተለው መኖሪያ ቤቱ ብቻ ከመሰለን የዋዎች ነን። እኔና ቤቴ ግን እግዚአብሔርን እናመልካለን ሲል የቤቴ ጣሪያና ግድግዳ እግዚአብሔርን ያመልካል ማለት ሳይሆን ህይወቴ፣ ሁለንተናዬ፣ ቤተሰቤ ሁሉ ያመልከዋል ማለት አይደለምን? ትሞታለህና ቤትህን አስተካክል ማለት ህይወትህን አስተካክል ማለት አይደለምን? ወደ ቤቱ ወሰዳት ማለትም ወደ ህይወቱ፣ ወደ ማንነቱ፣ ወደ ልቦ ወሰዳት ማለት ነው። እመቤታችን ቅድስት ድንግል ማርያም እስከ ህይወቷ ፍጻሜ ድረስ አደራ ተብሎ ከተሰጣት ልጇ ከዮሐንስ አልተለየችም። ልጇን ይዛ ከሄሮድስ ለመሸሽ ወደ ግብጽ እንደተሰደደች ሁሉ የአደራ ልጇን ዮሐንስን ይዛም ከሌላ ሄሮድስ ሸሽታለች። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። የዮሐንስም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። በዚያን ጊዜ እመቤታችን ከዚህኛው ሄሮድስ ለመሸሽ የአደራ ልጇን ዮሐንስን ተከትላ ወደ ኤፌሶን ተሰዳለች። ለመጀመሪያዎቹ ክርስቲያኖች የእመቤታችን በመካከላቸው መሆን ታላቅ ደስታ ነበር። እርሷን ለማየት ብዙዎች ይዋጉ ነበር። የተአምረ ማርያም መቅድም የድንግል ማርያም መልኳ እንደ አምላክ መልክ ነው፣ የአምላክን መልክ ይመስላል፣ እንደሚለው በስጋ አባት የሌለውን መድኃኔዓለምን የወለደች እናት ማየት፣ በምድር ላይ ጌታን የሚመስል መልክ ያላት ብቸኛ ሴት ማየት ነውና፣ ብዙዎች በፊቷ ይማለሉ ነበር። ግሪካዊው ቅዱስ ዲዮናሲዎስ ወደ ኢየሩሳሌም ሄዶ ከገውኛት በኋላ ሐዋርያት ባይነግሩ ኑሮ ባየዋት ጊዜ ፍጡር ናት ብዬ ለማመን ተቸግሬ ነበር ሲል ቅዱስ አግናዮስ ደግሞ እርሷን አይቶ በልጇ አምላክነት የማያምን ሰው የለን፣ ብሏል። ውድ የሰሚነሽ ሚዲያ ቤተሰቦች፣ የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮውን እዚህ ድረስ ስለተመለከታችሁት ከልብ አመሰግናለሁ። እስካሁን ላይክ ያላደረጋችሁ ካላችሁ ላይክ ማድረጋችሁን እርግጠኛ ሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።